ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርስተ ዜናዎች እናልፋለን። የተከበሩ ዮሐንስ ቧያሌውና 15 የፖለቲካ የህሊና እስረኞች ፍርድ ቤት ቀርበዋል። በዝርዝር እንመለከተዋለን። በብልጽግናው መንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው የትጥቅ ትግል አሁንም ተጠናክሮ ቀጥሏል። እነ የተከበሩ ዮሐንስ ባያሌው እና የ15 ፖለቲካ የህሊና እስረኞች ፍርድ ቤት ቀርበዋል። ከመጋረጃ በስተጀርባ ሆኖ ይመስከር በሚል በፍርድ ቤቱ በሰጠው ውሳኔ ቅር በመሰኘቱ የተጠየቀው ይግባኝ ውድቅ የተደረገ ሲሆን በእነ ዮሐንስ ባያሌው ሽብር መዝገብ ተከሳሽ የሆኑት የ15 የፖለቲካና የህሊና እስረኞች ጥቅምት 10 2018 ዓ ም በፌዴራል ከፍተኛ ፍርድ ቤት ቀርበዋል። መዝገቡ ከተካተቱና ጉዳያቸው በቂሊንጦ ማረሚያ ቤት ሆነው ከሚከታተሉት 16 የሽብር ወንጀል ተከሳሾች መካከል 16ተኛው አማራ መለሰ የተባለ ተከሳሽ ግን በእስርና በምርመራ ወቅት በደረሰበት እንግልት ታሞ በሕክምና ላይ መሆኑን በችሎቱ እየተገኘ አይደለም ሲሉ ገልጸዋል። ባለፈው አመት መጨረሻ መዝገቡ የተቀጠረው ከመጋረጃ በስተጀርባ ሆኖ እንዲመሰከር በሚል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በተሰጠው ውሳኔ ላይ ቅር በመሰኘት በተከሳሽ ጠበቆች በኩል ጠቅላይ ፍርድ ቤት የሰጠውን የይግባኝ ክርክር ውጤት ለመጠባበቅ ነበር። ጥቅምት 10 2018 ዓ.ም በነበረው ችሎት ለመረዳት እንደተቻለው ጠበቆቹ በጠበቆቹ በኩል የቀረበው የይግባኝ ክርክር ውድቅ የተደረገ ሲሆን፣ አለ የተባለው ምስክር ከመጋረጃ በስተጀርባ እንዲመሰከር ተብሏል። በአስራ ስድስቱ ተከሳሾች ላይ ክሱ ከተመሰረተና ሂደቱም ከቀጠለ አንድ አመት ከስምንት ወር በኋላ በአቃቤ ሕግ በኩል ወሳኝ ምስክር አለኝ በሚል ጠይቆ በፍርድ ቤቱ ተቀባይነት አግኝቷል። አቃቢ ህግ 15 የፌዴራል ፖሊስ እና የመከላከያ አመራሮች እና አባላትን ካስመሰከረ በኋላ ሁኔታውን በመገምገም አሰልጥኖ ያመጣው አዲስ ምስክር ነው በሚል ተከሳሾቹ የተቃወሙት መሆኑም አይዘነጋም። በመቀጠልም ደግሞ ከመጋረጃ በስተጀርባ ይመስክር የሚለውን የፌዴራል ከፍተኛ ፍርድ ቤት ከምስክሩ ደህንነት አንጻር በሚል የተቀበለው መሆኑ ቅር ያሰኛቸው ተከሳሾቹ ባለ 11 ነጥብ የአቋም መግለጫ በማውጣት ፍርድ ቤቱ የአገዛዙ የፖለቲካ መሳሪያ መሆኑን በማቆም እንዲሰራ ካልሆነ ግን በችሎቱ ለመዳኘት እንደሚቸገሩም ማስጠንቀቃቸው ይታወቃል። በተከሳሽ ጠበቆች በኩል ጉዳዩን እስከ ሰበር ሰሚ ችሎት መውሰዳቸውንና ይግባኙ ተቀባይነት ማጣቱ ከላይ የተላለፈው የፖለቲካ ውሳኔ እያስፈጸሙ ስለመሆኑ አንዱ ማሳያም ነው ሲሉ ተከሳሾቹ ተቃውመዋል። በመጨረሻም ፍርድ ቤቱ የጠቅላይ ፍርድ ቤቱን የይግባኝ ውሳኔ ደብዳቤ እንዲደርሰው፣ እንዲሁም ጠበቆቹ ተከሳሾቹ በቂሊንጦ ማረቢያ ቤት ኃላፊ በምክትል ኮሚሽነር ጣሰውና በዋናነት በግቢ ጥበቃና ደህንነት ኃላፊ ዋና ኢንጂነር ድሪባ ሰንበቶ ላይ ከሕክምና ከፍተሻና ሌሎች የሰብአዊ መብት ጥሰቶች ጨምሮ ለአነስቷቸው በርካታ ቅሬታዎች ሁለቱ ኃላፊዎች ቀርበው የሚሰጡትን ምላሽ ለመስማት በሚል ለጥቅምት 18 2018 ዓ ም ተለዋጭ ቀጠሮ ተሰጥቷል። ሊል እንዳለ በፋኖ ኃይሎችና በብልጽግናው ቡድን መካከል በአራቱም አቅጣጫ ከፍተኛ የሆነ ትንቅንቅ እየተካሄደ ይገኛል። የአማራ ፋኖ ብሔራዊ ኃይል አሳምነው ህዝብ ባደረገው ከፍተኛ ተጋድሎ ከአዲስ አበባ አርባና ሃምሳ ኪሎ ሜትር ርቀት የምትገኘዋን ጉንብቹን ተቆጣጥረዋል። የአማራ ፋኖ ብሔራዊ ኃይል ኮማንድ ፖስት አባልና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ምኒልክ እዝ ዋና አዛዥ አርበኛው ምሬ ወዳጆ በመግለጫቸው በድሮንና በጀት ጋጋታ የሚቆም ትግል የለም፣ የትግል ስልት እንቀይራለን ሲሉ ተደምጠዋል።